ቴዲ አፍሮ ወይም ቴዎድሮስ ካሳውን ወይም ክቡር አርቲስት ዶክተር ቴዎድሮስ ካሳውን ወደ ዲሲ አቅንቶ በጣም በሚገርም ሁኔታ ለየት ባለ የመድረክ ፐርፎርመንስ ህዝቡን እያስደመመ ይገኛል። ቴዲ አፍሮ ትውሉም እድገቱን በአዲስ አበባ ሲሆን በጣም የሚገርም ከቤተሰብ የቤተ ክህነት ባለሙያ አባቱ አቶ ካሳሁን ገርማሞ ከዚህ በፊት በተለያዩ ሙዚቃ መድረኮች ላይ በጣም በሚገርም ሁኔታ በተለያዩ የአርት ስራዎች ወይም በጥበብ ስራዎች መሳተፋቸውም የምታውቁ ሆነ ሳለ የእሳቸው ልጅ እነዚሁ ቴዲ አፍሮ የብዙሀን ኢትዮጵያውያን ቀልብ ለዘብ ችሏል። በርካታ ኢትዮጵያውያኖችም ይወዱታልም ቴዲ አፍሮ ድምጽ ሆኗል ድምፅ አልባ ለሆኑት ኢትዮጵያውያን በሳቱ በተለያዩ መንግስታት፣ በተለይ ወያኔ መንግስት ስልጣን ላይ በነበረበት ሰዓት በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ቴዲ አፍሮን እንድንወደው የሆነው ምክንያት ሌላው ሳይሆን ለኢትዮጵያ ሕዝብ ድምፅ ሆኗል። በተለይ ወያኔ ላይ ያደረገው ትግል ከባድ ነው በማለትም በርካቶቹ ሀሳባቸውን ስገልጹም ተስተውሏል። ቴዲ አፍሮ ደግሞ የፖለቲካ ማን ቀመጥ ይገላይ ቀመጥ ጉዳዩ እንዳልሆነና ግን የኢትዮጵያ ህዝብ በፊቲና በእኩልነት እንንቀሳቀስ፣ ታላቅ ኢትዮጵያ ታላቅ እንድትሆንም እንደምፈልግ ጨመረም ነው። በርካቶቹም እየገለጹ ያሉት ለዛም ነው የቴዲ አፍሮ ዘፋኝነት በርካቶችን ቀልብ የሳበው። ቴዲ አፍሮ ዘፈን በኢትዮጵያ ዘንድ በከፍተኛ ሁኔታም በገበያ ላይም በጣም በሚገርም ሁኔታ በርካታ ኢትዮጵያኖችም የገዙበት ሁኔታም ነው የተፈጠረው። ቴዲ አፍሮ በዲሲ በዚህ ሰዓት ኮንሰርት እያደረገ ይገኛል። እስኪ ምን ይሆናል ቴዲ አፍሮ ቴዲ አፍሮ መታስ ቢሆን ማናያት የምለውን በሚገርም ሁኔታ መድረክ ላይ እንደተጫወተ ጀምረ ነው። ቴዲ አፍሮ የመድረክ ፐርፎርመንሱም ልዩ እንደሆነ ነው። ይህ ዘፈኑ በኦሮምኛ ቀላቅሎ የተጫወተበትም እጅግ አስገራሚ የመድረክ ፐርፎርመንስም የታየበት ሁኔታም ነው። ዲሲ ባንድ እግር ቆማለች። ኢትዮጵያኖች በጣም በሚገርም ሁኔታ ቴዲ አፍሮ ዜሄድ ኮንሰርቱን በአንድ እግር ያቆመበት ክስተት ነው የተፈጠረው። እስኪ ሌላኛው ደግሞ ቴዲ አፍሮ ያሳየበትን ፐርፎርማንስ የምናየናል። ፊዩሪና የሚለው የቴዲ ዘፈን በጣም በሚገርም ሁኔታ በርካቶችን እንዳስደመመ በዚሁ መድረክ ላይ ደግሞ በርካቶችም ም በእንደተናነቃቸው ጭምር ልንመለከት የቻልነው ቴዲ አፍሮ እንግዲህ ያሳየበት እጅግ አስገራሚ ፐርፎርመንስ ነው። ቃላት እንዳጠራቸው አጠራቸው ጭምርም ነው በርካቶቹም እየገለጹ ያሉት ቴዲ አፍሮ ድምፁ ምንም ከስቱዲዮ እንዳልተለየ ጭምር ነው መድረክ ላይ የምጫወተው ያጨዋወዙ ቴክኒኮቹ በጣም በርካታ ኢትዮጵያኖችን እንዳስደመመና በርካቶቹም ከልብ እንደተደመሙ ጭምርም ነው የወጡት መረጃዎች የሚያሳዩት። ዲያስፖራዎች ፈታ ያሉበት እንደሆነ ጭምርም ነው የወጡት እውነታዎች የሚያሳዩ ቴዲ አፍሮ ሔዋን ነዋዛ የምለውን ደግሞ በጣም በሚገርም ሁኔታ ተወዳጁን ዘፈን አቅርበዋል ። በጣም በሚገርም ሁኔታ በጣም ገና ልጅ እያለ የዘፈነው ዘፈኖች መካከልም አልበሞች መካከልም ልዘፍንም ችሏል። መድረክ ላይ እንግዲህ አጠቃላይ ዘፈኖችን ወሳኝ ወሳኝ የተባሉትን ነው። አብዛኞቹ እንግዲህ የቴዲ አፍሮ ዘፈን ሲጀመር እንከን የሞጣለት እንዳልሆነም በርካቶቹም ሀሳባቸውን ሲገልጹም ሰምተናል። ሄዋን እንደዋዛ የምለውም በጣም በሚገርም ሁኔታ የተጫወተበትን የመድረክ ፐርፎርመንስ የምና። የአፍሮ ሌላኛው ስራ እንግዲህ በጣም መድረክ ላይ አቅርቦ በርካታ ዲያስፖራቹም የተደሰቱበትና ፈታ ያሉበት ዘፈኖች መካከል አንዱ ጥቁር ሰው ምኒልክን በማስመልከት የዘፈነውን ዘፈን በመድረክ ላይ ተጫውቷል። እስኪ እሱን ደግሞ የምናየው ነው። በመቀጠልም ቴዲ አፍሮ ለየት ባለ መልኩ በተለይ አቡ ጊዳ በጣም በሚገርም ሁኔታ እንዴት እንደገለጸ ግጥሙን እንዴት እንደተጻፈ በጣም በሚያስደንቅ ሁኔታ በርካታ ኢትዮጵያኖችም እንደተደመሙበት ጭምርም ነው የወጡት መረጃዎች የሚያሳዩት። ቴዲ አፍሮ ስለ አቡ ጊዳ እንዴት እንደተጫወተ መድረክ ላይ ያሳየው ፐርፎርመንስን በማስመልከት እስኪ የምናየው ይሆናል። ቴዲ አፍሮ የሚያገኘው በኮንሰርት በከፍተኛ ገቢ እንደሆነ ጭምርም ነው በርካቶቹም እየገለጹ ያሉት። አብዛኛውን ጊዜ የተለያዩ መድረኮች ላይ በቀላሉ እንደማይገኝ ጭምርም ነው በተለይ ትላልቅ ኮንሰርቶች አዘጋጅቶ እንደሚገኝ ጀመረም ነው። ቴዲ አፍሮ በጣም ራሱን እንደሚጠብቅም ነው በርካቶቹም እየገለጹ ያሉት አጠቃላይ ያን በማስመልከትም ነው። በተለይ በሰሜን አሜሪካ በብዛት ኮንሰርት የሚያዝወትረው ቴዲ አፍሮ አሁንም ወደ ሰሜን አሜሪካ ዩናይትድ ስቴትስ ወይም አሜሪካዋ መዲና ዲሲ ላይ በጣም በሚገርም ሁኔታ በአሜሪካ ዲሲ ላይ በጣም የሚገርም ኮንሰርት ላይ እንደሆነ ጀምረም ነው የወጡት መረጃዎችን በማስመልከት፣ ኮንሰርቱ ላይ ያሳያቸውን እያሳያቸው ያለውን ፐርፎርመንስ በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ቴዲ አፍሮ በአሁኑ ሰዓት አሜሪካ እንደሚገኝም ነው የወጡት መረጃዎችን በማስመልከት ለእናንተ ይዘላችሁ መጣውት። እስካሁን ድረስ አብሬያቸው ቆየት ሚኪነኝ ኪሚኪታ ቡርንፎ ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ መረጃ ያግኙ። ሰላም ቆዩልኝ።